እንግዲህ ይሄ ሐውልታችን ሁለት ሰዎች ተጣምረው አንድ ላይ ሆነው የሚያሳይ ነው። እጅግ የረቀቀ የረቀቀ ሐውልት ነው። የሰው ልጆች ናቸው። የሰው ልጅ ሕብረት ከፈጠረ በጣም ጥሩ የሚሆነው ለማለት የሚያሳይ የሰው ልጅ ሕብረት ከፈጠረ በአንድ ሀሳብ ካሰበ የማይለወጥ ነገር የለም። የሰማይ ነው አይደል? ወይኔ አባዬ፣ በእናትህ ይቅርታ አድርግልኝ። ቲቲ ያው ገርል ፍሬንዴ። ሲኒማ ቤት ገንዘብ ካለ ለሲኒማ ቤት ብር ምን ችግር አለ አባዬ? ምን ይላል? ይልቅ ታሪክን ብታውቃ ይሻልህ። የት ትሄድብኛለህ? ይሄ ነገ ላይ አሁን እንዴ ታሪክ ለመረዳት ነገ። አባዬ ደግሞ ምንድን ነው? አልበዛ ምን አታመለስ